የሌሊት አሽከርካሪዎች የተመሰረቱበት ዋና ዓላማ ይሄ ነው። የመጀመሪያው ወጣቶቻችን ከተለያየ እይታ ከተለያየ ሱስ እና ከመለያየት ወጥተው አንድ ሆነው ከተማቸውን የሚጠብቁ በከተማቸው ሰላም ውስጥ ስራቸውን ሰርተው ደግሞ የሚለወጡ ወጣቶች መፍጠር አለብን በሚል የከተማ የሌሊት አሽከርካሪዎችን አደራጅተን ስልጠና ሰጥተን ወደዚህ ስናመጣቸው እነኚህ ልጆች ከነበሩበት ቦታ ወደ አንድ በማሰባሰብ የሁሉም ብሔር የሁሉም ሃይማኖት፣ ሬድዋን የሚመስሉ ወጣቶች ስለሆኑ አንድ ቦታ አሰባስበን ሬድዋን ዛሬ ላይ እንዳይናቸው ብለን እየጠበቁ ያሉ ወጣቶች ናቸውና፣ ለዚህ ነው አንዱ በኢትዮጵያ ምሳሌ ነው ያልኳችሁ። ሁለተኛ በጎነታቸው ከከተማቸው መጠበቅ አልፈው ከሚሰጡት ሰርቪስና አገልግሎት በተጨማሪ በጎነትን ሰብአዊነትን እየሰጡ ነው ያሉት። እኛ ደግሞ ሁሌም ማናፍርባቸው፣ በየትኛውም ቦታ ስለነሱ ተናግረን ማንጨርሰው በጎነት ምን እንደሆነ ለድሬዳዋ ወጣቶች ብቻ ሳይሆን ለኢትዮጵያ ወጣቶች እያሳዩ ያሉ የሌሊት ባጃጅ አሽከርካሪዎች፣ እንግዲህ አስቡ፣ ባጃጅ ሰርቶ ነው የሚያመጣው። አንድ ሰው አንድ ሺህ ብር ነው የሚያዋጣው። በዛ ልክ አንድ ሰው አንድ ሺህ ብር አዋጥቶ ለወገኑ ለሕዝቡ ለድሬዳዋ መድረስ አለብኝ ብለው ባደረጃጀታቸው ፖሊስ ኮሚሽን በጠየቃቸው ጥያቄ መሰረት ይህንን ጥያቄ ተቀብለው አፍታ ሳይቆዩ ምላሹን ወዲያው ስለሰጡን በእውነት በሌሊት የታክሲ አገልግሎት ማህበር እጅግ እጅግ አመሰግናቸዋለሁ። ዘራችሁ ይባረክ። ተባረኩ ማለት ፈልጋለሁ። ስራችሁ ይባረክ፣ የነካችሁት ያያችሁት ይባረክ። ይሄ ብቻ አይደለም፣ የእናንተ እድገት ገና ነው። ምክንያቱም በተዘረጋህ ቁጥር አንተ አንድ ስዘረጋ ላንተም የሚዘረጋ ከሺዎች በላይ ስለሚሆን የእናንተ በረከት አሁን በሰጣችሁት ልክ ሳይሆን፣ እሱን በሺና ሁለት ሺ አባዙት። ያ በረከት ወደ እናንተ ይመጣል፣ ይመጣልልኝ እንጠብቃለን ክቡር ኮሚሽነራችን ወደ ተቋማችን በለውጥ አመራር ከመጡ ጊዜ ጀምሮ ከአስተዳደሩ ጋር፣ ከማህበረሰባችን ጋር፣ ከወረዳዎች ጋር እንዲሁም ደግሞ በተቋማችን ያለውን መጥፎ መጠላለፎች በማስቀረት ዛሬ ላይ ለተለያዩ ተቋማቶች፣ ለተለያዩ አቅመ ደካማዎች፣ ለተለያዩ እርዳታ ለሚያስፈልጉ ዜጎቻችን በየጊዜው እየደረስን እርዳታ የምናደርግበት እና የፖሊስን የኮሚኒቲ ፖሊሲንግ ጽንሰ ሐሳብ በመሬት ላይ ወርዶ የምናሳይበት ጊዜ ነው። እንግዲህ የሌሊት ባጃጅ አሽከርካሪዎች ከዚህ ቀደም በከተማችን ላይ መደራጀት ብቻ ሳይሆን መደራጀት ቀርቶ ቀንና ሌሊቱ ተደበላልቆ ዜጎች የሚዘረፉበት ማጅራት የሚመቱበት፣ የቤት ሰብሮ ስርቆት በአደባባይ የሚከናወንበት እንዲሁም ደግሞ ሁልጊዜም ጊዜም ዜጎቻችን በስጋት በከተማችን ላይ የሚያንቀሳቀሱበት ጊዜ እንደነበር ሁላችንም እናውቃለን። አሁን ግን እሳቸው ከመጡ በኋላ ከክቡር ከንቲባ ጋር እጅና ጓንት ሆነው፣ ያው ታውቃላችሁ የድሬዳዋ አስተዳደር ክቡር ከንቲባ ከድር ጀዋር እና ኮሚሽነር እጅና ጓንት ሆነው በአንድ ሳንቲም ወጥ ገጽታዎች ከተማውን ሰላም ማድረግ ብቻ ሳይሆን ዜጎች እንደፈለጉ እንደቀሳቀሱ፣ የተለያዩ አልሚዎች በከተማችን ላይ መጥተው ፋብሪካዎችን እየሰሩ በሰላማዊ የተደሰቱ የተዝናኑ። ስለዚህ ዛሬ የኢድ ባጃጅ አሽከርካሪዎችን ከማደራጀት ባለፈ በበጎ ስራዎች ላይ ደግሞ ትኩረት እንዲያደርጉ በማድረግ ስለዚህ ላሳደሩ የጀርባ እንትናቸው ለፖሊስ ብቻ ሳይሆን ላሳደሩ የጀርባ እንትናቸው ዛሬ የሚኖረን ድጋፍ እንግዲህ የጤና መድን ማህበረሰባችን። እንግዲህ ሰው ሁልጊዜም ግዜም እኖራለሁ ብሎ ነው እንጂ የሚያስበው እታመማለሁ፣ የሆነ ችግር ይደርስብኛል ብሎ አያስብም። ነገር ግን ይሄ የጤና መድን ሽፋን ለአንድ ሰው 1500 ብር ነው። ነገር ግን በአመቱ 10 ጊዜ 15 ጊዜ እንኳን ቢታከም አንድ ጊዜ ለመታከም ዛሬ የግል ሆስፒታል ብንሄድ ለካርድ ብቻ ከ2000 ብር በላይ ነው። ሌሎች ባለሀብቶች፣ ሌሎች ባለጸጎች ይሄን ማየት አለባቸው። ለጊዜ ለዜጎቻቸው ቢያንስ አንድ ባለሀብት የ100 ሰው ቢሸፍን ብዙ ሰዎችን ነገ ከሚመጣው ችግር ማዳን ይቻላል። ድጋፉን ስላስተባበሩልን ስላደረጉልን የህይወት ባያጆችን ከልብ አመሰግናለሁ። እንደሚታወቀው በሀገር አቀፍ የጤና መድን ግዢ እየተደረገ ነው። ከዚህ ጋር ተያይዞ የድሬዳዋ የሌሊት ታክሲ ማህበር ከሶስት ወረዳ ለተውጣጡ 200 ለሚሆኑ አባወራዎች የሚሆን የ500 ሺህ ብር ድጋፍ ለማድረግ በማቀድ ከሁሉም አባላት በማሰባሰብ በዛሬ ሁለት ድጋፍ ለማድረግ ያቀድንበት ሁኔታ ነው ያለው። ለዚህ መብቃታችን ደግሞ ትልቁን ድርሻ የሚወስደው ይሄ ተቋም ነው እና ይህን ተቋም ለማመስገን እወዳለሁ። በግሌ የፖሊስ ኮሚሽን መፈክር ያው ብዙ ጊዜ እኔ እሷን ማድነቅ ማድነቅ እፈልጋለሁ። ያው ድሎች ከነሱ ጋር በምገናኝበት ሰዓት አደንቀ አደንቃለሁ። እሱ ምንድነው የተግባር ሰው መሆናቸው የመፈክሩን ተግባርን ነው ያደረጉት። ለምሳሌ በጀግንነት መጠበቅ በሰብአዊነት ማገልገል ነው። ሁሌ እነሱ ከቃሉን በላይ ሆኖ ስለሚገኙ የአክብሮት ሰላምታዬን ብታቀርቡልኝ ማለት ፈልጋለሁ። ከቃሉን በላይ ነው ተግባራቸው ስለሆነ ማለት ነው። ሌላው ከፖሊስነትም ባለፈ ማህበራዊ አገልግሎት ላይ የመሳተፍ እንትን ሀቢት አጥቶ የእንግዲህ ሀቢት ስንል አንድ ምግብ አምሮ ሲበላ እንዴ ነው፣ የማህበራዊ አገልግሎት ላይ የዛን ሀል ነው ስሜታቸውን የተረዳው ዛሬ ላይ ይሄን በጣም ልዩ የሚያደርገው ነው። ይሄንን እንግዲህ የእኛን ልዩነት እውነቴ ነው ከድሬዳዋ አስተዳደር ክልል አልፈን ለሌሎቹም እያሻገር ነው። በተለያየ ነገሮች እያሻገር ነው። ያው የኛ ሚዲያ ይታችኋል። ለሌሎቹ እንዴት እንዳርግቱ እንደሚጠቅሱን በዛ ልክ አሁንም ደግሞ ከክልልም አልፈን በዓለም አቀፍ ደረጃ ሚዲያዎች ለሚዲያ ኤክስፖዝ ሆኖ ገልጦ ኤክስፖዝ ሆኖ ወጥቶ ለዓለም የሚታዩበት ሁኔታ እድሎች ቢፈጠሩ የሚል ነው። ምክንያት ይሄ ቀላል ነገር ለሌሎች በጣም ታምር ሊሆን የሚችልበት ነገር ነው ብዬ ነው የማስበው። ሌላው የሌሊት ባጃጅ አሽከርካሪዎችን የሌሊት ባጃጅ አሽከርካሪዎችን እንግዲህ እዩት፣ አስቡት ከሚያገኙት ገቢ ከሚያገኙት ገቢ ነው፣ ይሄንን የተቀደሰ ዓላማ ያስቡት ማለት ነው። ለእነሱም ያለኝ መልእክትና የነገውን ተስፋ ማቅረብ ፈልጋለሁ። ምንድን ነው እሱ ምለው ካገኛችሁት ይሄን ያህል ካሰባችሁ እውነቴን ነው፣ ለእናንተም መታሰብ ያለበት ብዙ ነገሮች አሉ ብዬ ውስጤ ላይ ተፈጠረ ማለት ነው። ስለዚህ የእናንተ ስራ ተግባሩ ከዚህ በላይ ስለሆነ በጣም እጅግ አርገን ማክበር እንፈልጋለን። ዋናነት ላይ ድሬዳዋ ተክስ ዩናይትድ ተክስ በዚሁ የተቀደሰ ዓላማ ላይ ለማህበረሰባችሁ በሚል ላይ በቀን የሚገኙትን ላይ ገቢ ላይ ይሄንም ለወገን ይሄንም ለማህበረሰብ የባሉ ምስጋና ለማቅረብ ፈለጋለሁ። ከዛ በመቀጠል ምናልባት ክቡር ኮሚሽነር ከመጡ በኋላ ላይ ልማታዊ ፖሊስ አሁን ወንድሜ አብዱልአዚዝ እንዳለ በጀግንነት መጠበቅ፣ በሰብአዊነት መገልገል በግልጽ እየታየበት ያለበት ሁኔታዎችና ይህንን ያው እንደኛ እንደ ወረዳ ዘጠኝ ደግሞ ከልማታዊ ፖሊስ ጋራ ሁሉ መስራት እነሱ ማገዝ ዝግጁ መሆኑን እናመሰግናለን። በሶስት ወረዳ ውስጥ ምን ያክል እናቶች አሉ? ምን ያክል አባቶች አሉ? እናትና አባቶች አይደለም ደሃ፣ በነገራችን ላይ መኖር እራሱን ችሎ ጤና ማዕከል ሄዶ መታከም የማይችል ስንት ወጣት አለ በየቤቱ ማለት ነው። ሶ ስለዚህ ሶስት ወረዳ ሳይሆን ዘጠኙንም ወረዳ እንዲሁም የገጠሩንም ጭምር እንደቻላችሁ እንዲሰማችሁ እንፈልጋለን። ለምን አንድ እናት በራሱ ዛሬ በተደረገላት ድጋፍ ተሽሏት፣ ልክ ሆስፒታል ሄዳ ሆስፒታል ታክማ የመኝታ ሳትከፍል፣ የመድኃኒት ሳትከፍል ተሽሏት ቤቷ ስትገባ የመጀመሪያ የምታመሰግነው እነ አቤልን፣ እነ አብዱል አዚዝን፣ እነ ሮብሌን አደለም ይህንን ነገር የፈጠረላትን ሰው ነው። ያንን ሰው ላታክ ትችላለች፣ ግን ምስጋናው በእግዚአብሔር በኩል የሚደርሰው ለነዚህ አመራሮቻችን ነው። እውነት ለመናገር ለዚህ እንዲህ አይነት ተግባራቶች ሲሰሩ ሰዎች ላያውቁ ይችላሉ፣ ግን እግዚአብሔር ደግሞ ልፋቱንና በረከቱን የሚሰጠው ከተቋም ጀምሮ ለለፋበት አመራር፣ በዚህ ልክ ደግሞ አስቦ መልካም ነገር ላደረገው አመራር ነውና እኛን ወረዳዎቻችንን አጠቃላይ እንዳሰባችሁ በወረዳችን ውስጥ ያሉ ድሃዎችን እንዳሰባችሁ ሁሉ እናንተንም በተቋም መልክ በህይወታችሁ ውስጥ እግዚአብሔር እንዳያስባችሁ በረከት እንዳያመጣ። እንግዲህ ያው እኔ መመረቅ አልችልም ከእድሜም አንፃር ግን ደግሞ ይህንም መልካም ምኞት እውነት ለመናገር ለእናንተ እንመኛለን። ስለተደረገልን ነገር እግዚአብሔር ይክፈላችሁ። እናመሰግናለን። ሰው ለሰው ቢፋቀር፣ ሁሉም ቢተባበር የሚደረስ ነበር።